በአሃት አብያተ ክርስቲያናት ግን ራሱን የቻለ የወጣቶች ሊቀጳጳስ ይሾማል። አሁን ዘመኑን የዋጅ አገልግሎት ለመስጠት ቤተ ክርስቲያን በሙያ በተለያየ መንገድ የሰለጠኑ ልጆቿን ወጣቶችን መጠቀም ግዴታው ነው። ይህንን የሚመለከት መዋቅር ያስፈልጋል፣ ሊይዝ የሚችል መዋቅር ያስፈልጋል። ስለ ነገዋ ቤተክርስቲያን በምን መልኩ መናገር አንችልም። ዛሬም ላይ እንኳን ጠንካራ ቤተክርስቲያን እንዲኖረን ማድረግ አይቻልም፣ እንኳን ስለ ነገዋ ማሰብ ይቅርና። ትንሿ ቤተክርስቲያን የሚባለው ጋብቻና ትዳር ነውና፣ በዛ ላይ እንኳን የሚያተኩሩ መጻሕፍቶቻችን በጣም ውስን ናቸው። ወጣቶቹን ይዘን ነው ስራ የምንሰራው። በብዙ ዘርፎ የኔ ቢጤዎች አርብና ሮብ ምገባ አለ። ያንን የሚሰሩ ወጣቶች ናቸው። አገልግሎትም ክርስትናም እስከ ዕለተ ሞት ነው። ለዚህ ደግሞ አስቻይ ሁኔታዎች ወይም አመች ሁኔታዎች መፈጠር አለባቸው።